እኔ ናብየዋለሁ የምትሰማኝ ምትሰማኝ ከሆነ በዋሳብ አስቀምጥልኝ። እዚህ ካለ ይህን ቁጥር ምጽፍልህ እኔ ነኝ ሙቤ አስገባኝ። በል የሆነ የምትፈልገውን ቁጥር ጻፍልኝ፣ አስገባሃለሁ እና ተነጋገረን፣ ችግሩን እንፍታው። አፉን እንባባል፣ ይቅርታን መባባል እዚህ ጋ አጥፍቻለሁ እኔ ለአረቧ። ይሄ መናገር የለብኝም ነበር። ያን ያረኩት ምክንያት እናንተ ይህን ስላደረጋችሁ ነው። እህቶቼ በቃ አፉ ኸላስ፣ ነገሩም ልጅቷም የሚደረገው ነገር እናርግላት። ብዙ ነገር ደርሶባታል። ገባ ጭንቅ ላይም ስለሆነች ነው አንድ ሰው እኮ ጭንቅ ላይ ሲሆን እኮ የሚያደርገው ነገር ግራ ይገባዋል። ትናንትና ስትናገር ከኝ እንዴት ነበር? ዛሬ እንዴት ናት? ያለችች ልጅ ሸጊት ሻ ማሻላ ታብታቡ። በዚህ ቀጥሉበት፣ አታቆሙት። ኦኬ ሸጊት የቱ ጋር ነበር ያቆም ነው? እኔ አሁን ከዚህ ደላላ ጋር እናንተም እንዲታቁ ቤ በኩል ተገናኝተን እናሱ አይ ሸጌት አሁን ሊሆንሽ ያቆንሽበት ቦታ ቀጥ፣ ምን ነበራሽኝ? ኦኬ ሴትዮዋ ስልክሽን ቀማችሽ። ከቀማችሽ በኋላ ምን አሉሽ? ከዛ ማንጢቄ ወሰድኩኝ። እኔ የመጠንቁ የመንጨኳት ደግሞ ፓተር ሜ ኦፍ ለማድረግ ፈልጌ ነው። ኦኬ እነሱ ደግሞ ለሶስት የያዙኝ በጉልበት ለያዙኝ። አንዷ ሴትየው ወደቀች እራሷ። እኔ አልናከዋትም እራሷ ወደቀች። እኔ ጋር ሳደርስ እሷ በእድሜ ገፋ ያለ ሰው ናት፣ ያማታል በሽተኛ ናት። ታማሚ ናት ግን ወጣት ናት። ያማታ ወጣው ከዛ ስንወጣ ወደ ውጭ የወጣውበት ምክንያት ቤት ውስጥ ማንም ምንም ባደርጉኝ ማንም ስለማየኝ እነሱ ጋር ማንም ስለማይገባ አንድ ሰው ታ እናቷ አትገባም እሷ ጋር እህቷ ወንድሟ ማንም አይገባም እዛ ቤት ምንም በአረጉኝ ቢያፍኑኝ እራሱ ማንም አገኝም። ስለዛ ቶሎ ብዬ ወደ ውጭ የወጣውበት ምክንያት ቢያንስ ሰው ያየኛል ብዬ ነው። ከዛ ለማ በርላ ወንዱማ በርላ ቆሜ ለማ ኳስ፣ እኔ ምንም አላረኩሽም፣ በቃ እኔ አልፈልግም፣ በሰላም ሸኝ አልኳስ። ይህንን ቪዲዮ አታስጠፊ። በመጀመሪያ የደላላውና የሚስቱንና የሱን ፎቶ አወጣ። ይሄው ካንቺ ፎቶ ጋር ተቀናባብሯል፣ ተልኮልኛል። ቲክቶክ ላይ አልተለቀቀም፣ የተቀናባበረ ነው። ይሄን ካላስጠፋሽ፣ የኛ ድምጽ ካላስጠፋሽ፣ የትም አትሄጂም አለች። የጀመርሽውን ችግር ሳንጨርስ አትሄጂም አለች። ከዛ እነሱንም በጉልበት ስለዚህ አሁን አንቺ የምትይው ይሄን ነገር የነገራት ደላላው ብቻ ሊሆን ይችላል። አዎ ደላላ ነው፣ ሌላ ሰው ማንም የለም፣ ሚስቱና እሱ ናቸው። ሚስቱ በተለይ በተለይ ሚስቱ በጣም ፀካኝ መጥፎ ሰው ናት። የመጨረሻ እኔ አንድ ወር ከምናምን እነሱ ጋር ቁጭ ብያለሁ እዚህ አገር እንደመጣሁ ከዛ እነሱ በጉልበት ሲመጡብኝ ሻሽቼ ክላሴ ገባሁ። መሽተዋል፣ የትም መሄጃ የለም። ብሮጥ ራሱ የትም መሄድ አላውቅም፣ የትም መሄጃ የለም፣ ባህር ብቻ እንዳለ ዙሪያው በሙሉ ገባሁ። ስገባ በር በራቸው እንትን ስለሆነ ገንጥሎ ገቡ። ክላሴ ስገነጥሉ ሮጬ ሀማሙ ውስጥ ገብቼ አሁንም ድጋሜ ያላቆለፍኩ እኔ ፖሊስ ጋር እየደወልኩ ነበረ፣ ግን አነሱ ኔትወርክም የለም የኛ ክላስ ውስጥ ከዛ በሩን ክላሱን ሰብሮ ሽንት ቤቱንም አበሻ ሰራተኛዋ ከነሱ ጋር ተጋግዛ በር ሰበረችብኝ አበሻዋ ያቺ ከአንቺ ጋር አብረን የምትሰራው አዎ ግን እሷም ከኔ ጋር ችግር ላይ ነበረች ተመልሳ አዎ እሷም ከኔ ጋር ችግር ላይ ነበረች መጀመሪያ ለምን ተመልሳ እንደተለወጠች እኔ አላውቅም በምን ምክንያት ሄዶ ከመጡ በኋላ ተለወጠች። መጀመሪያ ስቆጡንም አንድ ላይ ነው ስነገሩንም አንድ ላይ ነው። ለብቻ ለብቻ ማድረግ ጀመሩ እነዚህ ሰዎች ለአስራ አምስት ቀን ሄዶ ከመጡ በኋላ ሁሉን ነገር ተቀያየር። ግን ይህንን ነገር ካየው እኔ ቆየው ለእሱ እራሱ እነግርሃለሁ። ብዙ ነገር ልጠይቀሽ እኔ አሁን እዚህ ላይ አላወራም። ሞቤ አህመድ ነኝ የሚለው እሱ ነው። መሳል አህመድ ነኝ የሚለው

ኮዱን ነግሬዋለሁ። ልጃዩ ይጽፍልሃል፣ ታስገባዋለህ። መራሓባ ስምንት ኦኬ እመጣለሁ ብሏል። ብለዋል። ሙኒት ሁለታል ብዬ ነው። አይ ኮዱን አይናገርም አልናገርም። ኮዱን በውስጥ እኔ ጻፍኩለት። የነገርኩት እኮ ኮዱን በውስጥ እነግሬዋለሁ። ኦኬ ሸጊት። እኔ ግን አንድ ነገር ሸጊት ሸጊት ድንገት አሁን የደላላውን ፎቶና ቪዲዮ እንደው እኛ አሁን አንቺ እንደዛ ምስሎች ሊሆን ይችላል። ድንገት ያቺኛዋ ልጅ ከአንቺ ጋር ከዛ ቤት እንድትወጪ ይፈልጋ፣ ወይ የሆነ ነገር ከአንቺ ጋር ከሰዎቹ ጋር ተባብራ እሷስ ብትሆን አሳልፋ የሰጠችሽ አይመስልሽም? እሷ የሱ ጋር አሳልፋ እንደሰጠችኝ እኔ ያውቃለሁ። ይ ድንገት ድንገት ደላላው ደላላው እኔ ጠይቄዋለሁ፣ ባለው እንዴት እንደዚህ ታደርጋለህ? እኔ አላረኩም። ቆይ ሲባንም ቆይ አብሽሪ አብሽሪ አብሽሪ ለምን እሷ አለችኝ። እሱ ስጠይቆ እኔ ያ እንደዚህ አላረኩም አለ። እኔ አልሰጠዋቸውም። ኦኬ ድንገት ያቺ ልጅ አንቺ ወይ ያንቺን ስልክ አይታ ገብታ፣ ኦኬ ያንቺን ስልክ አይታ አይታ አስገበሻሉ ሮዚ ሪቺ አስገበሻሉ፣ መጥተዋል። አሁን እሱ የአንቺ ስልክ አይታ እሷ ያኛውን ነገር አሳልፋ ብሰጥሽስ አይመስልሽም? እሷ እንደማስ እኔ እሷ የሰጠችኔ አሳልፋ የሰጠችበት ፓርቲ እኔ አውቃለሁ። እሱ ናላ እናገራለሁ። ሸጌ አንድ ጊዜ ወአለይኩም ሰላም መጀመሪያ ተሰራል። እኔ ሙቢል ማለት የምፈልገው ነገር አለ። አሁን እዚህ ጋ መነጋገር ያለብን እኔ እና እሱ ነን። እኔ ማንንም ወክዬ አይደለም፣ እሱ ራሱን ወክሎ፣ እኔ አሰራሩን ይዤ የእሱ የስራ ፓርት መሆን የነበረበትን እኔ፣ እሷ ትክክል ነች ትክክል አይደለችም አይደለም፣ አብሬያት አልነበርኩም መቸገሯን ነው እንጂ እማቀው ጥፋተኛ ከሌ ነው ጥፋተኛ ከሌ አይደለም ለማለት በዛ ቦታ አልነበርኩም፣ ሴትየዋንም ለመኮንን ወላ ሸጌን ለመኮንን ግን በአገሪቱ የስራ ህግና ደንብ መሰረት እሱ ምን ሲያደርግ ነበር የሚለውን ፖይንት ይዤ ከሱ ጋር መነጋገር ፈልጋለሁ። ከትላንት ወዲያም ትላንትም በስነ ስርዓትን የናሱ ስንነጋገር ነበር። መጨረሻ ላይ ሙሉ ዲቴይልሱን ሴትየዋ እስክትናገረኝ ድረስ አንድም ክፉ ነገር አልተናገርኩትም። እሱ እኔ ለእሱ ጥያቄ አለኝ። እኔ ልጀምርለት ጥያቄውን ይችን ልጅ በህጋዊ መንገድ በመክተብ ወይም በተድቢር ነው የላካት አይደለም። ኦኬ በመጀመሪያ አህመድ፣ ያው እንሻላ ጥያቄሽን ጠይቂዋለሽ። ሙኒት በመጀመሪያ አመሰግናለሁ። ያው እናና እዚህ ጋር ያለውን ችግር አብረን ተወያይተን አንተ ጋርም ጥፋት ካለ ጥፋትን አውቀኸው ሌሎቹም ጋር ጥፋት ካለ ተነጋግረን እንደ አንድ ኢትዮጵያዊ ጥፋታችን ለማስተካከል እንሞክር ብዬ ጥሬና ክብር ስለመጣ አመሰግናለሁ። እሺ ጀዛክላ ኸይር። በመቀጠል እንግዲህ እህቴም እንግዲህ ለአንተ መጠየቀው ጥያቄና ከአንተ ጋር ይህን ነገር መነጋገር እፈልጋለሁ ብላለች። ፈቃደኛ ከሆንክ የጠየቀችን ጥያቄ መልስላት። አህመዱ ችግር የለው።